ሰላም ሰላም፣ ውድ የፊደል አካዳሚ ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማረኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በይሞ፣ በቴሌግራም፣ በዋትሳፕ፣ በሌሎች የሚዲያ አማራጮች ሐሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮችን ደግሞ የምንመማረው እነዚህ የምናያቸውን የተለያዩ የአማረኛ ቃላቶችን እንዴት በእንግሊዘኛ ተክተን መጠቀም እንደምንችል እንማማራለን ማለት ነው። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ድረስ መከታተል ነው የሚሆነው። እንደዛ ከሆነ ጥሩ ነገር ታገኙበታላችሁ ማለት ነው። ኦኬ። ወደ መጀመሪያው ስንሄድ አሁን ከዚህ ጋር እንደምታያቸው የተለያዩ የአማረኛ ንግግሮች አሉ ሰው። እነዚህን የአማረኛ ንግግሮች ወይም ደግሞ ቃላቶች እንዴት ወደዚህ ወደ እንግሊዝኛ ቀይረን በቀላሉ መጠቀም ማንበብ መጻፍ እንደምንችል እናያለን። ኦኬ ከመጀመሪያው ስንጀምር እንግዲህ መጀመሪያ ላይ የምናየው በሙሉ የምናያቸው የእንግሊዝኛ ቃላቶች ናቸው ሰው እንዴት በቀላሉ እናነባቸዋለን የሚለውን ነገር ስናይ ከመጀመሪያው ላይ ስንጀምር፣ የመጀመሪያው የእንግሊዝኛ አልፋቤት ደብሊው ነች። ከዛ ዩ ነው ው ሰው ደብሊው ዩ ምን ተብሎ ይነበባል? የሚለውን ነገር ስናይ ደብሊዩ ው ብለን እናነበዋለን፣ ወይም ደግሞ ው ሚል ድምፅ ይኖረዋል። ኦኬ፣ ከዛ ዲኢ ይለናል። ዲኢ ደግሞ እንደምን ይነበባል? እንደ ዴ ይነበባል። እንደ ዴ ወይም ደግሞ ዴ ሚል ድምፅ ይኖረዋል። በአንድ ላይ ሲነበብ ይህ ምን ይሆናል? ውዴ፣ ውዴ፣ ውዴ ተብሎ ይነበባል። እሺ፣ ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ኢ እንደምን ትነበባለች? ኢን እንደ እ ትነበባለች፣ እንደ እ። ኦኬ ኤን ደግሞ ኤን እንደ ን ይነበባል፣ እንደ ን። እሺ ዲኢ ዲኢ እንደ ዴ እናነበዋለን፣ እንደ ዴ። ቲ ደግሞ እንደ ት ትነበባለች። በአንድ ላይ በአንድ ላይ ሲነበብ እ ን ዴ ት እንዴት እንዴት ተብሎ ይነበባል። እሺ እኛውስ ምን ይላል? ኤንኢ ኤንኢ እንደምን ይነበባል? ነ የሚል ድምፅ ይኖረዋል። ነ እሺ፣ ኤስኤች ደግሞ ሽ ተብሎ ይነበባል። ሽ በአንድ ላይ በአንድ ላይ ሲነበብ ነ ሺ፣ ነሽ ነሽ ብዬ አነባዋለሁ። እስኪ አሁን ሙሉ እናንበው ሙሉ ሲነበብ ውዴ እንዴት ነሽ፣ ውዴ እንዴት ነሽ፣ ውዴ እንዴት ነሽ ተብሎ ይነበባል። በአማርኛው ምን ይላል? ውዴ እንዴት ነሽ ይላል። ኦኬ። ይህን በዚህ ካየን ወደ ቀጣዩ ሲነድ፣ ቀጣዩ ደግሞ ምን ይለናል? በተመሳሳይ ቀጣዩም ከተመሳሳዩ ጋር ከመጀመሪያው ጋር ተመሳሳይ ነው። ኦኬ፣ ምን ይላል? ደብልዩው በተመሳሳይ ው ብለን ነው የምናነበው። ው ው፣ ማለት የው ቤተሰብ ሁለተኛዋ ፊደል ማለት ነው። እሺ እንደገን፣ ዲኢ ደግሞ ዲኢ ዴ ተብሎ ይነበባል። ዴ በአንድ ላይ ስናነበው ው ዴ፣ ውዴ ውዴ ብለን እናነበዋለን። እሺ። ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? በተመሳሳይ ኢ እንደ እ ነው የምትነበብ፣ እንደ እ። እሺ ኤን ደግሞ ኤን እንደ ን ትነበባለች። እንደ ን እሺ። ዲኢ እንደ ድ ይነበባል። ዴ የሚል ድምፅ ይኖረዋል። እንደገን ቲ ደግሞ እንደ ት ትነበባለች። እሺ። በአንድ ላይ በአንድ ላይ ሲነበብ ኤ ን ዴ ት እንዴት እንዴት ይለናል። እሺ። ይህኛውስ ምን ይላል? ኤን ኢ? ኤንኢ ምን ተብሎ ይነበባል? ነ የሚል ድምፅ ይኖረዋል፣ ወይም ደግሞ ነ ብለን እናነበዋለን። እንደገን ኤች ደግሞ ህ የሚል ድምፅ ይኖረዋል። ነን እና ህን በአንድ ላይ ስታነቧቸው ነ ህ ነህ፣ ነህ ተብሎ ይነበባል። እሺ ሙሉ እናነበው እስኪ። ውዴ እንዴት ነህ ውዴ እንዴት ነህ ውዴ እንዴት ነህ ይለናል። በአማርኛው ውዴ እንዴት ነህ ይላል። እሺ ወደ ሶስተኛው እንሂድ። ወደ ሶስተኛው ስንሄድ ሶስተኛው ደግሞ ምን ይለናል? ምን ይላል? ቲኢ ምን ተብሎ ይነበባል? ጠ ተብሎ ይነበባል፣ ወይም ደግሞ ጠ የሚል ድምፅ ይኖረዋል። እሺ፣ ኤፍኤ እንደ ፋ ይነበባል። እንደ ፋ እሺ። ኤስኤች ደግሞ እንደ ሺ ይነበባል። በአንድ ላይ እስኪናነበው ጠፋ ፋ ሺ ጠፋሽ፣ ጠፋሽ ይላል። እሺ ሄስ ምን ይላል? ኤምኤ እንደ ማ ነው የሚነበበው፣ እንደ ማ አርኢ ደግሞ እንደ ር ይነበባል። በአንድ ላይ ስናነበው ምን ይሆናል? ማር፣ ማር፣ ማር። እሺ ሙሉ ስናነበው ጠፋሽ ማር ጠፋሽ ማር ይላል። በአማርኛውም ጠፋሽ ማር ይለናል። ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ቀጣዩ ደግሞ የመጀመሪያው መታየት የእንግሊዝኛ አልፋቤት ኤም ነች፣ ከዛ ኤን ነው ኤን። ኤም ኤን በአንድ ላይ ምን ተብሎ ይነበባል? ምን ተብሎ ይነበባል? ወይም ደግሞ ምን የሚል ድምፅ ይኖረዋል? እሺ ወደዚህኛው ስንሄድ ኤ እንደ አ ትነበባለች፣ እንደ አ እሺ። ዲ አይ ደግሞ እንደ ዲ ይነበባል፣ እንደ ዲ ወይም ደግሞ ዲ የሚል ድምጽ ይኖረዋል። ኤስ እንደ ስ ይነበባል፣ እንደ ስ እሺ። ሙሉውን በአንድ ላይ ስናነብ ምን ይሆናል? አ ዲ ስ አዲስ፣ አዲስ ብለን እናነባዋለን። እሺ ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ኤ እንደ አ፣ ኤል ደግሞ እንደ ል ትነበባለች። ይህ ምንድን ኤል ብቻ ሳትሆን ኤ እንደ አ ትነበባለች። እንደገን ኤል ኢ ደግሞ እንደ ለ ይነበባል። እንደ ለ እሺ፣ በአንድ ላይ ስናነበው ስናነበው ምን ይሆናል? አ ለ አለ፣ አለ ተብሎ ይነበባል። እሺ ሙሉ ሲነበብ ምን አዲስ አለ ይለናል። ምን አዲስ አለ። በአማርኛው ምን አዲስ አለ ይላል። እሺ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ኢ እንደምን ትነበባለች? ብለናል ኢ እንደ እ እንደምትነበብ አይተን ነበር። እንደ እ እሺ። እንደገን ኤን ደግሞ እንደ ን ትነበባለች። እሺ ዲ ኤ እንደ ዴ እንደ ዴ እንዲሁም ቲ እንደ ት ትነበባለች። እስኪ ሙሉ እናነበው። ሙሉ ሲነበብ እ ን ዴ ት እንዴት እንዴት ተብሎ ይነበባል። እሺ ይህም በዚህ ካየን ወደ ቀጣዩ ስነት፣ ቀጣዩ ደግሞ ምን ይለናል ኤ እንደ አ ነው የምትነበብ። እንዲሁም ደግሞ ኤም ኤም እንደ ምን ይነበባል እንደ እንደ መ ይነበባል እሺ እንዲሁም ኤስ ኤች ኢ ባንድ ላይ እንደ ሸ ይነበባል። ኤች እንደ ህ ይነበባል። እንደ ህ ባንድ ላይ ባንድ ላይ አ መ ሸ ህ አመሸህ አመሸህ ተብሎ ይነበባል። ሙሉ ስናነበው እንዴት አመሸህ እንዴት አመሸህ ተብሎ ይነበባል ማለት ነው። በአማርኛውም በተመሳሳይ እንዴት አመሸህ ይላል። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ በተመሳሳይ ኢ እንደ እ ነው የምትነበብ ብለናል። እሺ ኤን ደግሞ እንደ ን፣ እንዲሁም ዲኢ እንደ ዴ፣ ቲ እንደ ት። በአንድ ላይ ስነበብ በአንድ ላይ እ ን ዴ ት እንዴት እንዴት፣ ይላል እሺ። ይህኛውስ ምን ይላል? ኤ እንደ አ ነው የምትነበብ ብለናል። እንዲሁም ኤምኤ እንደ መ እሺ። ኤስ ኤች ኢ ባንድ ላይ እንደ ሸ፣ በተመሳሳይ ኤስኤች እንደ ሽ ይነበባል። ባንድ ላይ ስናነበው ስናነበው ምን ይሆናል? አ መ ሸ ሽ። አመሸሽ አመሸሽ። እስኪ ሙሉ እናነበው እንዴት አመሸሽ እንዴት አመሸሽ ተብሎ ይነበባል። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኤስ እንደ ስ ነው የምትነበብ አርኤ እንደ ራ። ስንና ራን በአንድ ላይ ስታነቧቸው ምን ይሆናል? ስራ ስራ ተብሎ ይነበባል። እሺ እንደገን ኤል ኤ ዋይ በአንድ ላይ ምን ተብሎ ይነበባል? ላይ ላይ ብለን እናነበዋለን። እሺ እኛውስ ምን ይላል? ኤን ኢ እንደ ነ ነው የሚነበብ፣ እንደ ነ። እንደገን ጂ ኤን ደግሞ ጂ ኤን ኝ ተብሎ ይነበባል። በአንድ ላይ በአንድ ላይ ነ ኝ ነኝ፣ ነኝ ይላል። ሙሉ ስናነበው ስራ ላይ ነኝ፣ ስራ ላይ ነኝ። በአማረኛውም ስራ ላይ ነኝ ይላል። እሺ ይህም በዚህ ካየን፣ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? እሺ ዋይኢ በአንድ ላይ ዋይኢ ኤ ተብሎ ይነበባል፣ ወይም ደግሞ ኤ ሚል ድምፅ ይኖረዋል። እሺ ቲ ደግሞ ት ሚል ድምጽ ይኖረዋል። እሺ የን እና ትን በአንድ ላይ ስናነባቸው የ ት የት የት ተብሎ ይነበባል። እሺ እንደገን ይህኛው ኤንኢ እንደ ነ ኤች እንደ ህ በአንድ ላይ ነ ህ ነህ፣ ሙሉ ስናነበው የት ነህ፣ የት ነህ። በአማርኛውም የት ነህ ይላል። እሺ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ዋይ በተመሳሳይ የ ተብሎ ነው የሚነበብ እንደገን ቲ ደግሞ ት ተብሎ እንደሚነበብ አይተናል። በአንድ ላይ ስናነበው የት የት የት ብዬ አነባዋለሁ። እሺ ይህኛው ደግሞ ኤንኢ እንደ ነ ይነበባል ብለናል። ኤስኤች እንደ ሺ በአንድ ላይ ነ ሽ ነሽ ነሽ ተብሎ ይነበባል። ሙሉ ስናነበው ሙሉ ስናነበው የት ነሽ የት ነሽ ተብሎ ይነበባል። እሺ እህኛውስ ምን ይላል? ወደዚህኛው ስኔት ደግሞ ኤ እንደ አ ትነበባለች። እሺ እንደገን ኤም ደግሞ እንደ ም ትነበባለች። እሺ አር ኦ እንደ ምን ይነበባል? እንደ ሮ ወይም ደግሞ ሮ የሚል ድምፅ ይኖረዋል። እንደገን ቢ ደግሞ እንደ ብ፣ እሺ ኤስ ኤች ኤ ባንድ ላይ ሻ ብለን እናነባዋለን ሻ፣ ኤል እንደል ይነበባል። እንደል እስኪያው ሙሉ እናነበው አ ም ሮ ብ ሻ ል አምሮ ብሻል አምሮ ብሻል ብያነባዋለሁ በቀላሉ እሺ። ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩስ ምን ይላል? የመጀመሪያው እንደምታዩት ኤም ነች፣ ከዛ ኤን ነች። ሰው ኤም ኤን በአንድ ላይ ምን ተብሎ ይነበባል? ምን ተብሎ ይነበባል? ምን የሚል ድምፅ ይኖረዋል? እሺ፣ ኤ እንደ አ ትነበባለች። እሺ፣ ኤልዩ እንደ ሉ፣ ኤች እንደ ህ፣ በአንድ ላይ አ ሉ ህ አሉህ፣ አሉህ። እስኪ ሙሉ እናነበው፣ ምን አሉህ፣ ምን አሉህ ብለን እናነባዋለን። በአማርኛውም በተመሳሳይ ምን አሉህ ይላል። እሺ ወደዚኛው እስኪንሄድ ወደዚኛው ስንሄድ ደግሞ ይህን ምን ብለን እናነባዋለን። በተመሳሳይ ኤምኤን ምን ተብሎ ነው የሚነበብ? እሺ ኤ እንደ አ ትነበባለች ብለናል። እንዲሁም ኤልዩ እንደ ሉ፣ ኤስኤች እንደ ሺ በአንድ ላይ አ ሉ ሺ አሉሽ፣ አሉሽ ተብሎ ይነበባል። እስኪሞ እናነበው ምን አሉሽ ምን አሉሽ ይላል። መልካም ወደ ቀጣዩ ስንሄድ፣ ቀጣዩ ደግሞ ምን ይላል? ኤስኢ እንደ ሰ፣ ኤልኤ እንደ ላ፣ ኤም እንደ ም፣ ሶስቶችን ፊደሎች በአንድ ላይ አገጣጥመን ስናነባቸው ሰ፣ ላ፣ ም፣ ሰላም፣ ሰላም ብዬ አነባዋለሁ። ወደ መጨረሻው ስንሄድ የመጨረሻው ምን ይላል? ኬኦ እንደ ቆ ነው የሚነበብ፣ ቆ የሚል ድምፅ ይኖረዋል። ኤን እንደ ን? እንዲሁም ጀ ኦ ደግሞ እንደ ጆ በአንድ ላይ ቆን ጆ ቆንጆ ቆንጆ ብዬ አነባለሁ። በአማርኛው በተመሳሳይ ቆንጆ ይለናል። ሶ በእንደዚህን አይነት መንገድ የአማርኛ ቃላቶችን በእንግሊዘኛ ተክተን በቀላሉ ማንበብና መጠቀም እንችላለን ማለት ነው፣ እንችላለን እንግዲህ፣ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበረ። ትምህርቱ ወይም ቪዲዮ እየተመቻችሁ ከሆነ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ላልተዳረሰው ለሌሎች አዳርሱልን። እንዲሁም ሳብስክራይብ ያላደረጋችሁ አዲስ ቤተሰቦች ካላችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። የዛሬ ትምህርታችን ይህን ይመስላል። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ።